አስራ አንድ ሺህ ለምን ተዘጋ? እንትን ልብስ ሳሳይ ቦርሳ ሳሳይ ጥርቅም እያደረገው በቀደም ሪም ተጻጽፋ አስተካከል ልችልኝ ድጋሚ ደግሞ ትላንትና ምዘጋው አሪፍ ነው። ምቀኛ አሁ ምቀኛ አሁ ምቀኛ ነኝ አሁ ምቀኛ ነኝ እና እንደዚህ አለ እንዴ! ትናንትና ጌም ያበላሽ ይችልኝ እኔ ስታዊ እኔ እምል ነበርኩ ትክክለኛ። አሁን ሚካኤልን ብል እቀጣ ነበር ሚካኤልን ብል እቀጣ ነበር። አልተማማል ነው ያልተማማል ነው ገባል። እኔ ዜዲ ጀግና ነኝ፣ እናቴ ትሙት ነው የምላች። አለው ሚካኤል ብዬ ብገባ እቀጣ ነበር። እሷ ቁት ትናንትና እኮ የእናቴ አጥንት ይውጋኝ መድሃኔ አለም ብላ እኮ ነው አንበሳ አልሰጥሽ ያለች። ዛሬ ደግሞ አገኘኋት ተንጣጣ አልኳት። እኔ በሚካኤል ምዬ እሷ በመድኃኔዓለምና በእናቷም ማለች። ከዛ በቀደም ከአራት ከአምስት ቀን በፊት እንደዚህ አድርገሽኛል አለች። አረ፣ አልኳት። አዎ፣ ስጭኝ፣ አልሰጥም፣ ስጭኝ፣ አልሰጥም። አለቀስኩ። እኔ ያለቀስኩት ቀጥታኝ፣ ውጭ ወጥቼ በርበሬ ምናምን ፊቴ፣ እጄ፣ አንገቴ ተንከባልዬ አረቦች ያሉኝ መኪና እያለፈ የተነሳ ምናምን ነው ከዛ ልክ ስቀጣት አንጣጣውታለች የመቼ እንደዚህ ረተይ ኖ እና አቢባ ቢናገረባት አቢባ ደግሞ ቃል ቃል ነው መለሻል ስጫት ኖ ምናምን ድጋሚ በምን ተጫወትን? በቲክታክ ዩኒቨርሲቲ መጡያ አዘነ ነው ብላ በሁለት መቶ ምናምን ሺ በመቶ ምናምን ጭንቅላ ጭንቅላት እንደ እባብ አናት አናቷ አናት አናቷ ናይስ ጭንቅላት እላታለሁ። አልሰጥሽም አሁንም ድጋሜ አልሰጥሽም ብላ ሄደች ምላ ከዛ መጣ ሰጠችን ሰጠችኝ መጣ ሰጠችኝ ከዛሬ ደግሞ ያቺ ቂም እዚች ጋ ው ዛሬ ዛሬ እንኳን አስነቀልኳት። ቂም እንዳልይዝ ብዬ የሄደን ብቻ ቂም ትቅር ብዬ ጥርሴ ዛሬ አስነቀልኳት። እዚህ ጥርሴ ላይ ቅርቅር አርጊያት አድሬያለሁ። ለነገ የትደርብ የች ቅጣት ልክ በስልሳ ምናምን በስልሳ ምናምን ስታሸንፈኝ ጠንጣጣ አንበሳው አልኳት። አንበሳው ተንጣጣ ኳት ደግሞ ልክ ነኝ ያለው ኦኬ፣ አዎ። ሰካራም እያለች ነው እና ለምን አልሰክርም አዎ ሰካራም እኮ ነኝ ሰካራም እኮ ነኝ ታዲያ ላልሰክር ነው እሰክራለሁ እሰክራለሁ ማርያምም እሰክራለሁ እኔ ደግነቱ አደባባይ ላይ ነው የምሰክረው ተደብቄ አይደለም ሁሉ ነገሬ ድብቅ አይደለም ሁሉ ነገሬ እናንተ ፊት ነው ሁሉ ነገሬ እናንተ ፊት ነው እንባዬም እናንተ ፊት ነው ምግብ ስበላ እናንተ ፊት ነው ሲሰክርም እናንተ ፊት ነው ድብቅብቅ የለብኝም ምደብቃት እሙሙ ስሰጥ አጋጣሚ ለሌት ለሊት ነው። ሙሙ ስሰጣት እስቷላ ድብቅ ያለችው እንጂ ከእናንተ የሚደበቅ የለም። ሰጫለሽ እንዴ ትሰጫለሽ? ሙሙ ማታ ማታ ስሰጣት እናንተ ፊት ነው። ስሰክር እናንተ ፊት እየጨፈርኩ ነው። አዎ፣ ሳለቅስ እናንተ ፊት ነው እያለቀስኩ ያለው። ስበላ እናንተ ፊት ነው። ስቀጣ እናንተ ፊት ነው። ሌላ ምንድን ነው ምን ትናንትና አንበሳ አልሰጥም ማለች። ዛሬ እኔ ደግሞ አልቀጣም አልኩ አንጣጣሁ አልኩ። እንደውም በዚህ ትንሽ ነው እኔ በብዙ በመቶዎች ሺህ የሚቆጠሩ ነው አንጣጣ አንጣጣሁ ለማለት የቆየው ግን ከዋለ ካደረ ይደብራል። እኔም ይደብረኛል ብዬ ነው ጋሴና አካውንት። እስኪ ዜድ ፋሚሊዎች ፎሎ ያላረጋችሁ ሁለት ሺህ ሁለት መቶ አላችሁ ሰው የሆነ ሰው ይጋጭ፣ ሲጋጭ ኢትስ ኦኬ ነገ ተመልሰው እነሱ ይጫወታሉ። ተመልሰው ነገ እንዲሆናሉ፣ ተመልሶ ወደ ነበረበት ይመለሳል። በቃ ዝም እኔ ረጅዬ ማርያም ነው የምትለው እንትን ነኝ ካመንኩበት ደረቅ ነኝ። አሁን ረጁ እንደዚህ ካልሽኝ እንደዚህ አደለም ካልኩሽ በዛ ነው የምደርቀው ክልሆንም ላልሆንም እችላለሁ ገባሽ ግን አንቺ ባልሽኝ እኔ አልመረም እዚህ መጥተው እከሌኮ ክዊናት እከሌኮ ንግስትናት ይሉኛል እኔ ደግሞ ራሴ ነኝ ንግስት ራሴ ነኝ ክዊን ለማንም ክዊናት ንግስትናት አለም ለወዳት ላከብራት እችላለሁ ገባሽ ላከብራት ለወዳት እችላለሁ ክዊን ግን ራሴ ነኝ ራሴ እኔን በቃ እኔ ቲክታክ መጥተው እዚህ አሁን አንዳንዱ ሊያቀሳስሩ ቤታ ክዊናት ምናምን ይሉኛል ክዊን እኔ ነኝ። ስለቤት ያገባኝ? ለእነሱ ክዊን ልትሆን ትችላለች፣ ለእነሱ ንግስት ልትሆን ትችላለች። ለራሴ ግን እኔ ነኝ ንግስት እና እኔ ነኝ ክዊን ለራሴ። ለሰው ሂጂ ክዊን እናት ምናምን አልልም። አንድ ቀንም ኮሜንትም ጽፌም እንደዚህም አልልም። እኔ ለምን ብትሉ፣ በቃ ራሴ ክዊን ነኝ፣ ራሴ ንግስት ነኝ። ከራሴ በላይ ንፋስ ይለዋል። ከራሴ በላይ ማንንም አልወድም። እኔ ከራሴ በላይ ሜይ ቢ ለምወዳቸው ሰዎች ለማከብራቸው ሰዎች በጣም ከልቤ ከራሴ አሳልፌ ከራሴ በላይ አሳልፌ ልሰጣቸው እችላለሁ። ከወደድኩ እንደዚህ ነው። ይሄ ዝም ብሎ አሁን መታችሁ በቃ አትቀጥላትም። ትናንትና አንበሳዬ አንጣጣሁ። እንደዚህ ነው ያደረገችኝ፣ ያስለቀሰችኝ። ይሄም ያው ዛሬ አቃጥል አደረኳት። ባታረቅስ ውስጧ አሁን ያሬድ አይሰጣትም፣ አይሰጣትም። ሁለቴ ነው እንደዚህ አደረኳት። አዎ አንበሳዬ፣ ብትሰጠኝ ወይ ሰጥሽ ያለው ችግር የለም ብትል ጫዋታው ይቀጥል ነበር። እሷ ምትጠቀም ነበር አስጠቅማት ነበር። አንበሳዬ ግን የእኔ ተበልቶ ሀቄ ለሰው አትሰጠም። በቃ አንጣጣሁት እንዶ በሺዎች በመቶ በሶስት መቶ ምናምን ሺ ነው እንደዚህ ላደርጋት እግዚአብሔር ነው ማለት በስልሳ በስልሳ ምናምን በስልሳ ምናምን ቤተሰብ እግዚአብሔር ሲያወጣት ልክነኛ ቤተሰብ። ትክክል ነኝ ስ አዎ፣ ጀግና ጀግና ስ በሉ ልክነሽ፣ ጀግና ልክነሽ፣ ጀግና በሉ ስ የትናንትናሽን አንጣጣሹ ጀግና ነሽ በሉ። ምቀኛ ምቀኛ ነኝ አሁን እንቀኛል እኔ። ባይዘወ ለራስ አው አው ለራስ ለራስ አይሞገስም ነው የሚባሉ ራቢዬ፣ አይሞገስም። እኔ ግን አሞግሳለሁ። መብርሃን ምስክሬ ናት። እኔ ስለሌላ አላቅም ስለምናምን። እኔ ቲክታክ ውስጥ ላሉ እንደኔ የዋህ የለም። በራሴ ስገምተው እኔ እንደኔ የዋህ የለም። ማውቃለች አንቺ ዋንዶች ማርያምን እዚህ ቲክታክ ላይ ነው የምላቸው። ያለው ዜድ ጋይስ ክፋት ይላል በነገራችሁ ላይ ክፋት ምናምን የላትም። እኔ እስከማቀው ድረስ ክፋት ይሄ ስርጥ ያለ ለሰዎች እንዲ ክፋት የላትም። ጀስት የሰው ደስታ የሚያስደስተኝ ማርያምን፣ የሰው ደስታ የሚያስደስተኝ ሰው ሲሰጠው ደስ የሚለኝ። ሌላው እኮ ሰው ሲሰጠው እኮ ቅጥል ነው የሚሉት፣ ቅጥል አሁን ትናንትና ስሪ ኤፍ ሰጠኝ፣ ሰደበችው። ለስሪ ኤፍ ሰደበችው፣ ሰደበችው። እኔ አንድ ቀን ሰድቤላት አላውቅም። ለሊያ ነው ሊያ ደግሞ ጸበኛ አይናት። ደስዋን ታውቃለች፣ ጸበኛ አይ እንደሆነች ትናንትና ከእኔ ወንታ እየሰደበችው ወንድ ሁነ ሂድ ስጣት እስቲ ምናምን እያለች በነሆም ሂዶ አስቀጠቀጣት። በነሆም ፉንቲ ሁለት አንበሳ ምናምን እየሰጠ እዛ ግን አንድ ነገር አልተናገረችም። ትናንትና ግን በቃ የቲክታክ ዩኒቨርሲቲ አሉ አዞረባት፣ ስሬፍ አዘረባት። ቴንክዩ ብየዋለሁ፣ በውስጥ ቴንክዩ ወንድሜ፣ ቴንክዩ ብየዋለሁ። እሱ እንደዚህ ብሎ ብሎ ላከልኩ ስሬፍ፣ ቴንክዩ ቲንክ እንጂ ኑ ጊፍት ሰጡኝ ምናምን፣ ሸር እንኳን አላረግም እንደሌለችው አልጻጻፍም። በቃ ከቲንክ ዩ ውጭ ለማንም ማንም የሰው ክፋትም ተናግሬ አላቅም። እንደነሱ የሰው ክፋት የሚናገር ቢሆንማ በውስጥ ለምትሰጧታላችሁ እቺ ሰካራም ልትሰክረው ነው ምናምን፣ እንደናንተ ቢልማ ዜድ አሁን ሪከርድ ምናምን ነው። እኔ እንኳን የየሁትኝ አሁን የምር በውስጥ ሄደው ምናምን ለምን ለእሷ ትሰጣለ? ለምን ላከል ያሰጥ ምናምን ዋምኬል የማችን አስባችሁ ሰርች አድርጋችሁ ያን ሰውዬ ፈልጋችሁ ለምን ላከሌ ትሰጣለህ ስትሉ፣ ሁሉም ሰው ለሁሉም ይበቃል። ወላሂ ላዚያ አንዳንዳችሁስ ለእኔ ብቻ ሲሰጡኝ ብሎ የሚያደርጓችሁ አሁን እነዚህ የሚሰጡኝ እህቶቼ ወንድሞች ናቸው። እኔ እንደዚህ እንደዚህ ስም አያነሳም። ለአንዲቷ በጣም ለመወዳት በጣም ለዛውም ከማንም በላይ እዚህ ቲክታክ ላይ ሳፖርት ከሚያደርጉኝ በላይ የመወዳት የሆነች ልጅ ብሎክ አረገቻት። ምንም ብላት እኮ አታቅም ብሎ አረገቻት። ገረመ ግርም ነው ያለ። በቃ ተደመምኩ። ምንም ኮሜንት ላይ አንድ ቀን መጥፎ ጽፋ አታቅም። የሆነ አንቺ ከተለቀቅሽ እንደዚህ ገብታ አታቅም ምናምን ከዛ እኔ ደግሞ ቀንደ ዱራ በእሷ የመጣ በዚች በአይን የመጣ ማለት ነው ማርያም ራጆ ምንም ሳታደርግ ብሎክ ኧረ እኔ ማንንም አልሰማም መብራውንም ማንም አልሰማም ሩቁ ለሩቁ ማለት ነው አጠገብ የሚኖሩ እንኳን እንደዚህ አልቀጣም ቢሉኝ ቤታቸው ባገው ሂጂ አፍንጫቸው ዘልዬ ነው የምነግሳቸው ነው የማደርጋቸው አንተ ትናንትና እዚህ አካባቢ አንድ ላይ ብንሆን አንድ አገር ብንሆን፣ መብርሃ ተጋለል ነበር። ሚካኤል እምወደው ሚካኤል፣ እንደዚህ ውጭ ወጥቼ በርበሬ እጄ ፊቴ ምናምን ሁሉ ነገር ተቀብቼ ተቀጥቼ እሷ እምቢ ብላኝ አንበሳልሰጥ ሰጥማ ተንጣጣ የበቀደውን ብላኝ፣ ረ መብርሃ ዘልዬ እንደ ውሻ ወይ እንደ ድመት አይኗን እንደዚህ ፍጨት ነው ማድረጋት የነበር ፈራኝ። እንዲ ጋይስ አንድ ሺ ስድስት መቶ እግራችሁ ስብር ይበል። እዛ ትክክል እዚህ ትክክል እዛ እየሄዳችሁ ነው የቀነሳችሁ። ፎል አድርጓት ራጁ ፎል አድርጓት። ይህ አዲስ ነው። ታፈርትሻለች ያረብሷል። ጋይስ ባይዘ ወይ በውፍረት እንዳታም፣ በውፍረት እንዳታም። ማርያም እንኳን ተጣልቃለት የሰው ሀቅ ሰካራም። አዎ ሰካራም ነ እንደውም ዛሬ ጠጭ ጠጭ እያለ ነው። አዎ ስከሪ ስከሪ ዜዲዬ፣ ጠጭ ጠጭ ያለ ነው። አዎ ስከራም ነኝ። አዎ ሰካራም ነኝ። አሳበርሻት እና ትናንትና እንደዚህ አይደል እንዴ ሰካራም? አዎ ሰካራም ነኝ። እና ሳምሪይ ለምን ጨምሬ እንጠጣበት? ለምን ጣል አታደርግልኝም? አዎ ሰካራም ነኝ። በአንቺ ብር እኮ ነው የምጠጣው። ታዲያ ጣል አድርግልኝ፣ ጣል አድርግልኝ። አልቃሽ እያለችሽ ነው ወይስ እማ? ትናንትና እኮ አይተነዋል ማን አልቃሽ እንደሆነ ብድሩ የማይመልስ የአህያ ልጅ ነው ተባለ። ብድሩ የማይመልስ የአህያ ልጅ ነው እና አልቀሼ አልቀሩ እምባዬን ተደብሰዋል እኔ የሰው ነገራ